አስቡት እሱ ሊኖርበት እሱ የወለደችውን ልጅ ደግሞ አስወርዳ ስደት ተመልሳ ማለት ነው። ስደትም ተመልሳ እኮ ስጭኝ ስጭኝ ማለቱ የማይቀር ነገር ነው። መታም አይተዋል ልጅ ባይዘዌ ከሌሎቹ ቤተሰቦቿ ቤቷን የወሰደባት ወንድሟ ነው የባሰባት ማለት ነው። ድጋሚም ስትመጣ ስጭኝ ስጭኝ በማለት ልጅሽን ያረገዘችውን ልጅ አስወርደሽ ወደ ስደት ተመለሽ ብሎኛል አለች ስደትን ባይዘው የመመለሰው አልቀረም ግን ተመለሰች ከዛም ቤቷንም ወስዶባት አንሶት ሊቀምበትና ያኔ ኑሮ ስለተወደደ በቃ ቤቱን እንድታስተዳድርለት ብር ላክልኝ እያላት ማለት ነው አሰላሙ አሊኩም ረመቱላ በረካቱ ውድና ተከበራችሁ ውድ ቤተሰቦች እንዴት ናችሁ ሁላችሁንም ሰላም ሰላም ብያለሁ እንዲሁም ክርስቲያን ወገኖች ሰላማችሁ በዘዘች ተረፍርፍ ይበልልኝ ቪዲዮ ሲጀምሩት ላይክ ሽር ሰብስክራይብ እያደረጋችሁ አበረታቶኝ ማለት ነው። ሽር ሽር አድርጉልኝ በቅንነት አበረታቱኝ፣ አብረን እኒደግ ማለት ነው። ደግነት ለራስ ነው ይከፈልበትም እና ዛሬ ሌላቸው የመጣሁት ደግሞ ልጅ ጓደኛ ነበረች ለብዙዎቻችን ደግሞ ትምህርት ይሆናል ብዬ አስባለሁ። በዚሁ አጋጣሚ ለራሳችን ተጠቅመን ደግሞ ሌላውን ሰው እንዲጠቀምበት ሽርሽር በማድረግ ምንም የሚከፈልበት ነገር የለም ማለት ነው። ላይክ ያደረጋችሁ ተባበሩኝ ማለት ነው። ወንድም ነው ጉድ ያረጋት ማለት ነው። በጣም ነው ደምን በሚያስለቅሰው ባይዘዊ፣ እሷ አራት አመት ሰርታ ሳውዲ ማለት ነው አራት አመት ሰርታ ቤት ለራሷም ሰርታ ለቤተሰቦቿም ሰርታ ምናምን ወደ አገር ተመለሰች ማለት ነው። በባሌም በቦሌም ብላ በቃ ሰራች ማለት ነው። አላሳክቱላት። ለቤተሰቦቿም ለራሷም ሰርታ። በዛኛው ቤት፣ በራሷ ቤት የሚኖርበት ወንድሟ ነው አግብቶ የሚኖርበት ማለት ነው። እሷ እዚህ ያለች ከዛ እየኖረች እያለ ያው ጊዜዋን ጨርሳ ኢትዮጵያ ስትገባ አልነገርኳቸው ማለች ዝም ብዬ ነው ልገባ፣ ሶስት ቀን ነው አራት ቀን ሲቀረው ነው ደውዬ የነገርኳቸው አለች። ስነግራቸው በጣም ነው የተበሰባቸው፣ በጣም ነው የተናደደው አለች፣ ወንድሟ ማለት ነው። ቢካዝ በቤቱ ስላለበትና ውጣ እንዳትለው ማለት ነው። ከዛ በጣም ተናደደ አለች። እሱ ደግሞ በቤቱ እንዳይወጣ እና ቤቱን ለእኔ እንዳይሰጠኝ ከሱ ጓደኛው ከገጠር ምስት አለው እና ከተማ ከኔው ቤት አጠገብ እንትን ቤት አለው አለች የራሱ ቤት አለው እና ወንድሜ ለሱ ሊድረኝ የፈለጋለች ለማን ለዛኛው ቤት ላለው ከገጠር ምስት አለው ግን እዛው ከተማ ውስጥ ቤት ስላለው ያንን ቤት እንዳጥቀማው ቤት ላለው ሰውዬ ደግሞ ሊድር አትፈለጋ እንደዚህ መተው ምናም ሲያናግሩኝ እኔ አልፈልግም ማግባት አልፈልግም አንቴስ እንዴት ምስት ይቅያለች እንዴት በምስት ላይ ሌላ ምስት ትፈልጋለች እኔ የፈለገም ነገር ይሁን እንጂ እኔ አልፈልግም አልኩት። ወንድሜ በሱም ተሰባጭብኝ፣ አለች እንዳጋጣሚ ሆኖ ሌላ ሰው መጣልኝ፣ አለች። ሲመጣ እኔ ከአንቺ ምንሽንም አልፈልግም አንቺነትሽን እንጂ ብርም አልፈልግም ምንም አልፈልግም አለኝ። ያው ማግባት አይቀርም አገባው፣ አለች። ተጋባን ከዛ መጀመሪያ እንደዛ ብሎ አንቺነትሽን እንጂ ቤትሽን፣ ምንሽ ብርም አልፈልግም፣ ምንም ከአንቺ አልፈልግም፣ እኔ የምፈልገው አንቺን እና አንቺን ብቻ ነው ብሎኝ ነዋለች ከዛ ያው ተጋቡ። ትንሽ ጊዜ እንደተቀመጡ ያው ታውቃላችሁ፣ ብቻ በጣም ከባድ ነው። አብረን እያለን ተጋጭናለች እና ለራስሽ ምንም ነገር ሳትሺ በነገራችን ላይ እሱ ያገባት የወሰዳት የት ነው? የአባቱ ቤት ከተማ አለ ማለት ነው። የአሁን ያገባት ባለዋ የአባቱ ቤት ከተማ ስላለ እዛ በአባቱ ቤት ነው ያሉት ማለት ነው። ከዛ አንቺ የለፋሽበትን ለቤተሰቦችሽ፣ ለወንድምሽ ሰተሽ ለአንቺ ምንም ነገር የለሽም ብሎ የኔ ለንትሪክ ውስጥ ገባን አለች። በጣም ጨቀጨቀኝ አለች። ምንም ብል ምንም ብል በጣም ጨቀጨቀኝ። በዛ ላይ እርጉዝ ነኝ ከዛ ምንም ማድረግ አልችልም። ወንድሜ ቤት ቤቱን ነው ወሰደባት። ወንድሟ ቤት ሄድኩኝ አለች፣ ሴት ፊት ነሳኝ አለች። አይደለም እሱ ምስቱ እራሱ ፊት ነሳችኝ አለች ማለት ነው። ለእኔ ምግብ ለመስጣት አስቀድማ የእሱን ፊት ነው የምታየው አለች። የኔ በቃ እኔን አይቶ እሱን አይታ ነው ምግብ የምሰጠኝ አለች። በቃ ፊት መንሳት ጀመሩኝ። እኔ በጣም ነው የተሳደግኩት፣ በጣም ነው ያለቀስኩት። እዛ ግቢው ላይ ሂጄ ስንከባለላለች ሰጠው ነው የተሰባጨው፣ ታለች። አዎ ያሰባጫል። ምክንያቱም እን ስንት መስዋዕትነት ከፍላ ስንት ነገር አድርጋ ያገኘችውን ቤቷን ጭራሽ እሱ ደግሞ እንደፈለገ ሊሆንበት ማለት ነው። ከዛ እንደ ዘሙኝ ኤትኩኝ አለች እሱ ጋር በቃ ፊትም ፊቱንም እያየች ምን እንደምንም ብላ ምግብ ሰጣችን። እንደዚህ ስናወራ ተጋጭተን ነው ምናምን ስለው እና በቃ ምንም ማድረግ አይቻልም። ልጅሽን አስወርደሽ ወደ ስደት ተመለሽ ያለኝ አለች። አስቦት እስኪ እሱ ለራሱ ትዳሪ ትዳሪውን ይዞ ልጆችን ልጆቹን እያሳደገ ና ካለህ በታች ልጆቹን እየተንከባከበ የልጅ አባት የልጆች አባት ሆኖ አስቦት እስኪ በሂቱ ይህን ያክል ሲጨክን ማለት ነው። ልጅሽን አስወርደሽ ሂጂ ወደ ስደት አለኝ አለች። ከዛ በቃ ይህንማ ካለኝ ምንም አማራጭ የለኝም ቤ ተጣልቼ የሄድኩትን ባለቤቴ ተመልሼ ወደ እሱም ጋር ተመለስኩኝ። በቃ ወለድኩኝ። ትንሽ ቆይቼ ድጋሚ ወለድኩኝ አለች። እንደዛም ይሁን በቃ ምንም ሊሰጠኝ አልቻለም አለች። ድጋሚ ደግሞ ተመልሳ መጣች ማለት ነው። ተመልሳ መጣች እየሰራች እየሰራች ያለ ቤት ምንም አልተሳካላትም። ከባድ ነው ብቻ ሳይሳካላት ቀርቶ ወጣች። አሁንም ሌላ ቤት

የመጨረሻ ካለፈው አልተማረችም። አንዱም የታናሽዋም አካውንት ሊቅ ይላታል፣ ብር አስከብ ይላታል። እሷ እኮ ብር ይላትም መጀመሪያ ነበራት ጨርሰ ስለ አካፈለች። ድጋሚ ደግሞ ኬት ታምጣሽ? ስራ አዲስ ነው የገባችው። ኬት ነው የምታመጣው? አንዱም ለእናቴ ብር ላክ ይላል። ለእናቷ ትስጥ የፈለገችውን ያክል መስጠት ትችላለች። ግን አሁንም አንዱም ደግሞ ብር ላክልኝ አካውንት ይላል። ማሻላ ቤተሰቦቿ ብዙ ናቸው። ሁሉም አካውንቱን ነው የሚልክላት ማለት ነው። እሷ እኮ ያለችበት አለና ራሷ ነው የሚያውቀው ማለት ነው። ጠይብ፣ እንደዛም ሆኖ እየሰራች እየሰራች እንዳጋጣሚ ሆኖ ደግሞ ብር ትሊካለች። ብር እንደላከች እለቱን እለቱ ብር ሌካ ከዛ ለም ወንድሟ ነው። ብርም ለበላት ወንድሟ ነው ለሱም ብር ሰጣች። ለእናቴ ይሄን አድርጉላት ምናምን አለችና ከዛ በኋላ ደግሞ ልክ ሱፋንላ ርስቅ ስትቆረጥ ማለት ነው ርስቅ ሲያልቅ ለእናቴ ይሄን አድርጉላት አለች። ብርም ለበላት ወንድሟ ለሱም ሊካ ለሌሎቹ ለሌሎቹም ሊካ አለች መሰለኝ ለሌሎቹም ሊካ ይዋ ይቷም ነበረች ከዛ ይሄን ላከሌ ስጭልኝ ይን ላከሌ ስጭልኝ ይህን ላከሌ ስጭልኝ ብላ ምናምን ወላይ ነው ሚላችሁ። ልክ ብዳብት ብሩ እንደደረሰ እና ብሩ እንደ እንዳዳረሱት ብሩን እሷ ደግሞ ከስራ ወጣች፣ ማለት ነው የሚገርማችሁ ነገር ከስራ ወጥታ በስራ እስቅና መጨረሻውም አቆመች ማለት ነው። ከዛ ስራ አቆመች አልተስማሙም ያለ ባለመግባባት በቃ ጋርሽ ቴጅ ያለሽ ምናምን ተባለች፣ ስራ ፈታች ማለት ነው። ስራ ፈታ ከዛ ልክ ከቤቱ ሲያወጧት ብሩን ውሰድ እንዳልኩት ሲሮጥ ነው ይወስደዋለች ብሩንድ ሲሮጥ ወሰደው። ከዛ በቃ ወዳም ደውዬ ደግሞ በቃ ስራኮ ወጣውኝ ከስራ ወጣውኝ በቃ እየተባረኩኝ ነው ምናምን ስላ አለች። ወላሂ ስልኩን ነው የዘጋብኝ አለች። የሚገርማችሁ ነገር ማለት ነው ስልኩን ዘጋብኝ አለች። አገር እስከምትገባ ድረስ ስልኳን ያን አያነሳም ነበር ማለት ነው። ስትደውልለት ራሱ ስልኩን እስከ መጨራሹም ኦፍ አደረገው ማለት ነው። አስቦት እስኪ ይሄ ጥቅመኛ ወንድም ነው እንጂ የእናት ልጅ ይባላል እንዴ? በዚህ ልክ ቆይ ለምን መጨከንስ በዚህ ልክ ምን አስፈለገ? እንዴት ሳያረገዛችውን ልጇን አስወረጁው ይላታል። ሀስቡን አላህ ዋኒ መልወኪል እና ለብዙዎቻችን ትምህርትና ጠቃሚ ይሆናል ስላሰብኩኝ ነው። ቤት ወንድሞች ተጠንቀቁ፣ ብራችሁን አትልቀቁ ማለት ነው። ብራችሁ የለፋችሁበት የደከማችሁበት ነው። በእጅ ያዝ የተያዘ ወርቅ እንደመዳብ ነው። ምንድን ነው ይቆጥረው ይመስለ ይባላል አደል እና፣ ዛሬ ያገኘን ማለት ነገ እናገኛልን አደለም። የፈለገም ነገር ይሁን አላህ ጥፋ ያለው ነገር ይጠፋል፣ ኑራ ያለው ነገር ደግሞ ይኖራል። እኛ ምን ማድረግ አለብን? ሰበብ አድርሰን ደግሞ ያዝናትን ማስቀመጥ አለብን ማለት ነው። ቢኮዝ ከሰው አንነካካ፣ ምንም አንነካካ ማለት ነው ራሳችንን ከማንም ሳንነካካ እንኖራለን ማለት ነው። እና ሁላችሁንም እኔ መልካም ቤተሰቦቼ በጣም ከልብ ነው የማመሰግነው። በዚያው አጋጣሚ ሳላመሰግናችሁ አልፊበትም አጋጣሚው የለም ማለት ነው። ሁላችሁ ክብር ብር በሉልኝ። እኔ እንጃ ብቻ ምን እንደምላችሁ። በሌላ ቪዲዮ እስከምንገናኝ ድረስ አብራችን ቆዩ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ